በአንዳነት መልክ ቢኖረው ቁርጥ ብልጽግናንና ደጋፊዎቹን ይመስል ነበር። ቢያንስ ስምንት ሀገር ይዘው የራሳቸውን አገር ወግተዋል፣ ሚሊዮን ሕዝብ ጨርሰው ቢሊዮን ዶላር ንብረቶችን አውድመዋል። ይህንን በማድረጋቸው የጸጸት ነገር አይታይባቸውም። ይልቁንም ሌሎችን በባንዳነት ለመክሰስ ሲዳዳቸው ይስተዋላል። እንዲያም ሆኖ መንግስትነትን የራስን ህዝብ ከጠላት ጋር ሆኖ ለመውጋት የተገለገሉ ታሪክ ባንዳዊ ተልዕኮና ተግባራቸውን በዝርዝርም በጉልህም የሚጽፍላቸው ሰዎች ዛሬም በስልጣን ላይ አሉ። የቀድሞ የብልጽግናዎች የጦርነት አጋር፣ የሴት መድፈር አጋር፣ የህፃናት መግደል አጋር፣ የመዝረፍና የማፈናቀል አጋር የነበረው ሻዕቢያ ከጥቂት ወራት በፊት የኢትዮጵያ መንግስት ጋብዞኝ ትግራይ ክልል ውስጥ የነበረውን ጦርነት ተዋግቻለሁ፣ ስንጨርስም አመስግኖኝ ወጥቻለሁ በማለት በማስታወቂያ ሚኒስትሩ በኩል አሳውቋል። ተመሳሳይ ይዘት ያለውን መልእክት አዛውንቱ ፕሬዝዳንት ደግመውታል። እንዲህ ያለ የታሪክ ነውር የፈጸሙት የኦህዴድ ብልጽግናዎችና ተላላኪዎቻቸው አሁን አሁን በየቀኑ በሚዲያዎቻቸው ሲናገሩት የሚሰማው ታሪካዊ ጠላቶቻችን ጋር የሚሰሩ ሰዎች እየወጉን ነው የሚለው ነው። በእርግጥ ኢትዮጵያ ከሻዕቢያ የላቀ ታሪካዊ ጠላት ባለፉት ስልሳ ዓመታት አጋጥሟት አያውቅም። ይህ ኃይል ሰፋ ሲል ኢትዮጵያን፣ እንደ አገር አነስ ሲል ደግሞ የትግራይንና የአማራን ህዝብ በጠላትነት ፈርጆ የተንቀሳቀሰ የሰራ የወረረ የተዋጋ የገደለና የዘረፈ ኃይል ነው። አሁንም የፖሊሲ ለውጥ ማድረጉ አልተገለጸም። ከዚህም ባሻገር እንደ አዲስ የኦሮሞን ህዝብ ጠላት ለማድረግ ኦሮሞማ የሚል ጉዳይ ይዞ ተከስቷል። ይህ ኃይል ለስልሳ ዓመታት ሁሉ ኢትዮጵያን ሲወጋና ኢትዮጵያን ሲዘርፍ መንግስታቱ በንጉሱም ሆነ በደርግና ኢህአዴግ ሲከላከሉት ኖረዋል። ብልጽግና ግን ጋብዞት፣ አስታጥቆት፣ ደሞዝ ከፍሎት ሻዕቢያ በጠላትነት ከፈረጃቸው ኃይሎች አንዱ የሆነውን የትግራይን ህዝብ እንዲገለውና እንዲዘርፈው ሴቶቹንም እንድደፍራቸው ፈቅዷል። ከዚህ የኢትዮጵያም ሆነ የትግራይ ህዝብ ታሪካዊ ጠላት ጋር ስለመተባበር አሁን እየተናገረ ያለው ህወሓት ነው። በኢትዮጵያ ውስጥ የሻዕቢያን መንግስት ይዞ ጦርነት ማካሄድ ብልጽግና ተራ ነገርና ልማድ አድርጎታል። ለአንድ ቀንና ሰዓትም ቢሆን የብልጽግናን መንግስትና የሻዕቢያን ግንኙነት ደግፎ የነበረ የትኛውን ግለሰብና ቡድን የትኛውንም ኃይል ከሻዕቢያ ጋር መስራቱ ተገቢ አይደለም፣ የሚልበት ሞራልም አፍም ሆነ መርህ የለውም። ከዚህ የብልጽግና የቀድሞም ሆነ የአሁን መንጋ ውጪ የሆነ ግለሰብም ይሁን ሌላ ስብስብ ግን ብዙ ጥያቄዎችን ማንሳት ይኖርበታል። ሻዕቢያና ህወሓት እንደገና ሊያገናኛቸው የሚችለው ነገር ምንድን ነው? የጠላት የጠላት ወዳጅ ነው የሚለው ተረት ወይስ የጋራ ስጋት ወይስ ሌላ? ደግሞስ ያዋጣሉ ወይ? ተገቢነቱስ ምን ያህል ነው? ለትግራይ ህዝብ በመጀመሪያ እንደ አገር ደግሞ ለኢትዮጵያ የሚጠቅም ነገር ሊኖረው ይችላሉ ወይ? ቀጥሎስ ብልጽግና ምን እርምጃ ሊወስድ ይችላል? እነዚህን መሰረታዊ ጥያቄዎች መጠየቅ የሚችለው አሁንም ብልጽግናን ለመደገፍ በር ላይ ቆሞ የሚያንኳኳ አርፋጅ ተደማሪ ወይም ነባሩ መንጋ አሊያም የቀጠለው የጥቅም ምዕመን አይደለም። የሻዕቢያና የብልጽግና ጥምረት በአገርና ህዝብ ላይ ጉዳት ሊያደርስ እንደሚችል አስቀድመው የተነተኑ የተናገሩና የሁለቱ የጥፋት ኃይሎች ጥምረት ህዝብ ላይ ጉዳት ሲያደርስ ሲያወግዙ የነበሩ ሰዎች ግን ይህንን ጥያቄ ቢያነሱ ሐቅ አላቸው። ከዚህ በፊት ወደ እናንተ ባደረስነው ጥንቅራችን ሻዕቢያና ህወሓት ታሪካዊ ግንኙነታቸው ምን ይመስል እንደነበረ በስፋት መመልከታችን አይዘነጋም። በዚያ ህወሓትና ሻዕቢያ እንደገና በሚለው ዝግጅታችን የሁለቱ ድርጅቶች ግንኙነት በአብዛኛው በጸብ በኩርፊያና በመጠራጠር ውስጥ የዘለቀ እንደነበር አንስተን እጅና ጓንት የመሆን ታሪክ የሌላቸው መሆኑንም ተመልክተን አሁናዊ ግንኙነታቸው ምን መሳይ ነው የሚለውን ለመመልከት በቀጠሮ መለያየታችን አይዘነጋም። ይህ ጥንቅር የዚያ ቀጣይ ክፍል ነው። ሻዕቢያና እንደገና እንደ ባላንጣ እንደሚጠባበቅ ተጫዋች ወይስ የሆዱን በሆዱ አድርጎ እንደሚጓዝ ግን ደግሞ የጋራ ጠላት እንዳለው ሁለት ኃይል እንደ ወዳጅ፣ እንደ አለቃና ምንዝር፣ ወይስ እንደ አቻ ጉዳዩን ለመመልከት የታሪክ ሰነዶችን አገላብጠን ባለሙያዎችን አነጋግረናል። ኤሪትሪያ ኢን ናሽናል ፓላስ ኤሪትሪያ ስ ፕ ም ስ ር ቢዝነስ የኤርትራን መንግስት መቀየር የእኛ ፍላጎትና ስራ አይደለም። የኤርትራ ህዝብ ከፈለገ በአስመራ ቤተ መንግስት ዝንጀሮ ማስቀመጥ ይችላል የሚለውን የአቶ መለስ አቋም ህወሓት ያመጣው ኢህአዴግ የተከተለው ፖሊሲ ሆኖ ከ1990ው የሻቢያ ወረራ በኋላ የተተገበረ ነው። በእርግጥም በኢትዮጵያ የፖለቲካ ኃይሎች ታሪክ ለሻቢያ እንደ ህወሓት ያለ ባለውለታ ያለው አይመስልም። ምንም እንኳን እንደ ብልጽግናው አገዛዝ ና ህዝብን ነውጋ ብሎ ባይጠራውም ሻቢያ በሕይወት እንዲኖር ምክንያቱ ህወሓት መሆኑ ላይ ጥርጥር ያላቸው ሰዎች ጥቂት ናቸው። አንዲት አገር ከሌላ ሀገር የሚነሳ የህልውና ስጋት አለብኝ ካለች በዚያች ሀገር ያለን ኃይል አቅም ለማሳጣት የሚወሰዱ እርምጃዎች ምን እንደሆኑ የፖለቲካ ታሪክ አሳይቷል። አሜሪካ ኢራቅ ገብታ የሳዳምን መንግስት ያስወገደችው፣ ታንዛኒያ የኢዲ አገዛዝ ለማባረር ካምፓላ ድረስ የዘመተችው የአገራቸውን ብሔራዊ ደህንነት አደጋ ላይ የሚጥል ኃይል ተነስቷል ብለው ባሰቡ ጊዜ ነው። ህወሓት የኢትዮጵያንም ሆነ የትግራይን ህዝብ ቀንደኛ ጠላት ሻዕቢያ መሆኑን ሲናገር፣ ስትራቴጂካዊ ወዳጅ አይደለም ብሎ ሲወስን የኤርትራን ህዝብ ወደ ዲሞክራ ዲሞክራሲና ልማት የማይወስድ ቡርዣ ነው እያለ ሲጽፍ ምስራቅ አፍሪካን የሚያተራምስ ቡድን ነው እያለ ሲተነትን ቢኖርም በኃይል እንድወገድ አልሰራም። ይህ ሥራ የኤርትራውያን ነው ከፈለጉ ዝንጀሮ ያስቀምጡበት በሚለው ፖሊሲው ገፍቶበት ኖሯል። ሶማሊያ ላይ የሽብር ቡድኖች የኢትዮጵያ ስጋት መሆናቸውን ባረጋገጠ ጊዜ ወደ መቋዲሾ ጦር የላከ መንግሥት አስመራ ሄዶ ሻዕቢያን ሊደመስስ ጫፍ የደረሰን ሰራዊት ግን ተመለስ ይላል። በአንድ ወቅት አቶ ስዩም መስፍን እንዳሉት ህወሓት በአገር ውስጥ ያለውን ተቀባይነቱን ካጣባቸው ጉዳዮች አንዱ ኤርትራ ላይ የተከተለው ፖሊሲ ቢሆንም ሻዕቢያ ግን ይህንን ሁሉ እንደ ውለታ ቆጥሮት አያውቅም። ይልቁንም የማይገርፉት ልጅ ሲቆጡት ያለቅሳል እንደሚባለው በማዕቀብ አስቀጣችሁኝ ብሎ የትግራይ ህዝብ ላይ የበቀል በትሩን ክፉኛ እንዲያሳርፍ በአብይ አህመድ የቀረበለትን ግብዣ ተቀብሎ ተግብሯል። ፕሬዚዳንቱ በዚህ ድርጊታቸው የማይጸጸቱ መሆናቸውንም ሰሞኑን የነፃነት የሚሉትን ቀን ሲያከብሩ ተናግረዋል። ብልጽግናን ለመደገፍ ስንል ያደረግነው ነገር አይጸጽተንም ብለዋል። መንግስትን ኤርትራ ብልዑል ተስፋን የኤርትራ ህዝብና መንግስት በላቀ ተስፋና ያለገደብ መጣ በተባለው ለውጥ ያልተገደበ ድጋፍ መስጠታቸው አሁን በተፈጠረው ሁኔታ የሚጸጽተንም የሚያሸማቅቀንም አይደለም። ዘሰክፍን የብሎምን ኢሳያስ አፈወርቂ ብልጽግናን የደገፉት በጦርነት ብቻ ነው። ኢትዮጵያን አሁን ካለችበት መከራ ውስጥ ያስገባውን የትግራይ ህዝብን በሁላአቀፍ መከራ ውስጥ የከተተውን ጦርነትና ዝርፊያ፣ ውድመትና ጥቃት በሚገባ አግዘዋል። በዚህ ድርጊታቸው እንደማይጸጸቱም በአጽኖት እየተናገሩ ናቸው። ከዚህ ቀደም በሰራነው ጥንቅር እንደተመለከትን በ1977 የትግራይ ህዝብ እንዲራብ ያደረገበትን መንገድ የመዝጋት እርምጃ የወሰደው ሻዕቢያ ተጸጽቶ አያውቅም። ሚሊዮኖችን በመግደል ሂደት ውስጥ ብልጽግናን አግዞ መግባቱም አይጸጽተውም ከትናንት ጥፋት መማርና ባለፈ ኃጢአት መጸጸት በቀጣይ ለሚኖር ግንኙነት ወሳኝ ሚና ያለው ቢሆንም ሻዕቢያ ግን ይህንን አያነሳም። ከኤርትራ በኩል ያለው ትንተና ይህ ቢሆንም ህወሓት ደግሞ ሻዕቢያ ጋር እሰራለሁ የሚለውን አቋሙን ይፋ አድርጎታል። በምን መስፈርት እንዴት ባለ ሁኔታ የሚለውን ያላብራሩት የድርጅቱ ፖሊት ቢሮ አባል አብርሃም ተከስተ ከኤርትራ ጋር ለመስራት የማንንም ፈቃድ አንፈልግም ብለዋል። ሰላም ብዑቱብ ክንሰርሐል ኢና ምስ ብደንብ ለሰላም በትኩረትና በደንብ እንሰራበታለን። ከኤርትራ ጋር ሰላም ነው የሚያስፈልገን። ለሰላም ሲባል ደግሞ እንሰራለን። ሰላም እንዲሰፍን፣ ህዝብ ለህዝብ እንዲገናኝ የማንም ፍቃድ ሳያስፈልገን እንሰራለን። ይህ ማለት ጦርነት እንሻለን ማለት አይደለም። ለማሸማቀቅ የሚደረግ ጥረት አይገድበንም። ለዚህኛው የህወሓት አስተያየት ከኤርትራ በኩል የተሰጠ የአደባባይ ምላሽ የለም። ኢሳያስ አፈወርቂ ጌም ኦቨር ወያኔ ሲሉ የነበሩበትን መድረክም ብልጽግናን ለማጣጣልና የአገዛዙን ጦረኛነት ለማብራራት ተገልግለውበት ባልተለመደ ሁኔታ ስለ ህወሓት ሳይናገሩ ቀርተዋል። አነጋገራቸው ከዚህ በኋላ ያለው ጸቤ ከብልጽግና እንጂ ከህወሓት ወይም ከሌላ አይደለም የሚል መሆኑ ግን አይቀርም። ዐቢይ ጋር ጋብቻ የለኝም ወረቀት ቀድጃለሁ ቀለበት መልሻለሁ እያሉ መሆኑም ግልጽ ነው። ከኢትዮጵያ የውስጥ ጉዳይ ላይ ጠፍቶ የማያውቀው የአቶ ኢሳይያስ እጅ ከብልጽግና ሲጣላ ሊቀርባቸው ከሚፈልጋቸው ኃይሎች መካከል ህወሓት አንዱ ለመሆኑ የፖለቲካ ተመልካቾች ሁሉ የሚገምቱት ቀላል ጉዳይ ነው። እናም ጌም ኦቨር አልኩት እያለ ሲናገርለት የነበረውን ህወሓትን መልሶ እንደገና አብሮ ለመስራት ቢመኝ ከሻዕቢያ አንጻር የማይጠበቅ አይደለም። በተለይም በዚህ የኦህደድ ብልጽግና ኤርትራን ወሮ ቀይ ባህርን የእሬቻ ማክበር ያደርገዋለሁ በሚልበት ዘመን የኤርትራው የአዛውንቶች ስብስብ ቢሰጋና መንገድ ቢፈልግ የማይጠበቅ አይደለም። ጥያቄው ግን እዚህ ጋር አለ። በእርግጥ ሻዕቢያ ህወሓትን የሚፈልገው ለምንድን ነው? ለዚህ ጥያቄ ማብራሪያ የጠየቅናቸው አንድ የፖለቲካ ጉዳዮች ጸሐፊ ሻዕቢያ ሁሉንም የኢትዮጵያ ታጣቂ ኃይሎች የሚፈልጋቸው ብልጽግናን ከአገር ውስጥ አጀንዳው እንዳይወጣና በአገር ውስጥ እየተዋጋ ስራ እንዲበዛበት ጦርነቱ ኢትዮጵያ ውስጥ ብቻ እንደሆነና ወደ ኤርትራ አቅጣጫ የሚተኮስ ጥይት እንዳይኖር ለማድረግ ነው ይላሉ። ይህ ድምዳሜ ለህወሓትም የሚሰራ ነው የሚሉት እኒሁ ተንታኝ ህወሓትን ግን ሻዕቢያ በተለየ ሁኔታ ይፈልገዋል ይላሉ። ይኸውም ብልጽግና የአማራ ክልል ዋና ዋና ከተሞችን ይዞ ኦሮሚያንም እንዲሁ አድርጎ ክተት ሰራዊት ብሎ ወደ ኤርትራ ቢዘምት የሻዕቢያ ፍላጎት ጦርነቱ ትግራይ ውስጥ እንዲካሄድ የትግራይን ህዝብና መሬት በፈርዞን ወይም ከብልጽግና ጋር የሚፋለምበት ምድር ማድረግ ነው ይላሉ። ይህ ሻዕቢያዊ ተልዕኮ እና አላማ በህወሓት ዘንድ ተተንትኖ የሚታወቅ ነው ወይ? በትናንት ወንጀሉ እንደማይጸጸት የሚናገረው ሻዕቢያ ከዚህ በኋላ የትግራይ ህዝብም ሆነ የህወሓት ወዳጅ ይሆናል ወይ ብሎ መጠየቅና መገንዘብ የሚችል የህወሓት አመራርስ አለ ወይ የሚለው ቀጥሎ የሚነሳ ጥያቄ ነው። ናይ ባሕሪ መስኮት ንህዝቢ ኦሮሞ ዘይውክል ኦሮሞ መስነ ሐሳብ የውሃ ጉዳይ እያነሳሉ አባይና አባይና ቀይ ባሕርን የባሕር በር ማግኘትን የኦሮሞ ህዝብን የማይወክለውን የኦሮሞማን አጀንዳም የኩሽና የሴም ግጭት የአፋር ህዝብና መሬቱን ለሚመቻቸው ሴራ መጠቀሚያ ማድረግ የብሔር ጦርነትን በሁሉም ቦታዎች ማቀጣጠል የመጨረሻው ሩጫ ነው የሚሆነው። የኢትዮጵያ ህዝቦች የራሳቸውን ምርጫ ወስዷል። ተቃውሟቸውን ለማጠናከር እየተዘጋጁ ነው። ናይ ኤትኒካ ኩናት ሻቢያ እንዲህ የሚያራክሰውን የቀድሞ ወዳጁን ብልጽግናን የመሰለ አጋር በኢትዮጵያ ውስጥ አጋጥሞት አያውቅም። ለዘመናት በኢትዮጵያ ላይ ሊፈጽመው ሲመኘው የነበረውን ፖሊሲ ከዕቅዱ በላይ የሚተገብርለትም ከብልጽግና የላቀ ሌላ ኃይል ያለ አይመስልም። ሻዕቢያ ኢትዮጵያን መበታተን፣ እያደገ ያለውን ኢኮኖሚና የዲፕሎማሲ አቅሟን ማድቀቅ የሚለውን እቅዱን በፖሊሲ ደረጃ ቀርጾት ከአስር በላይ ታጣቂ ኃይሎችን አስጠግቶና አስታጥቆ ሊተገብረው የነበረ እቅዱ ነው። ይሁን እንጂ ብልጽግና በአቋራጭ ስልጣን ይዞ ኢትዮጵያን ቅልጥ ባለ ጦርነት ውስጥ በማስገባት ዲፕሎማሲያዊ አቅሟን በማዕቀብ በመተካት አገሪቱ በጦርነት የምትማቀቅ ልጆቿም እርስ በርስ የሚገዳደሉ እንደሆኑ አድርጓል። የሻዕቢያን የዘመናት ፍላጎትና እቅድ በሚገባ የተገበረውና እየተገበረ ያለው ብልጽግና እንዲ ወገድ እነ ኢሳይያስ አፈወርቂ ይፈልጋሉ፣ ይፈቅዳሉስ ወይ የሚለው መሠረታዊ ጥያቄ ይሆናል። ይህንን የሚያብራሩ አንድ የቀድሞ የሻዕቢያ ታጋይ የኤርትራ መንግስት አብይ እንዲወገዱ የሚፈልግ አይመስለኝም። በተለይም የትግራይ ወይም የአማራ ኃይሎች ደግሞ ወደ ሥልጣን እንዲመጡ የሚያደርግ ድጋፍ አያደርግ የሚሉና የኢትዮጵያን ሁኔታ አሁን ካለበትም ሳይብስ አሁን ካለበትም ሳይጨምር እንዲቀጥል ፍላጎቱ ነው ሲሉ ያብራራሉ። የኢትዮጵያ ሁኔታ አሁን ካለበት ሁኔታ ከተለወጠ ማለትም ብልጽግና የመውደቅ አዝማሚያ ላይ ከደረሰ በእነ አብይ አህመድ እየተካሄደ ያለው ኢትዮጵያን የማፈራረስ የሻዕቢያ ፖሊሲ የሚገታ ይሆናል። በተቃራኒው ደግሞ ብልጽግና ካሸነፈና በአገሪቱ ውስጥ ቁጥጥር ካለው በቀጣይ ኤርትራ ልትወረር ትችላለች። ይህንን የሚያውቀው ሻዕቢያ ለኢትዮጵያ ታጣቂ ኃይሎች የሚያደርገው ድጋፍ ካለ አሁን ካሉበት አቅም በላይም በታችም እንዳይሆኑ ነው ሲሉ ሰፋ አድርገው ያብራሩታል። ከዚያም ከፍ ያለ አቅም የሚፈጥሩ ከሆነ ራሳቸውን ታጣቂዎቹን መልሶ ሊዋጋቸው እንደሚችልም ግምታቸውን ያስቀምጣሉ። እናም ህወሓት ለሻዕቢያ የሚያስፈልገው ብልጽግና ወደ ኤርትራ የሚያደርገውን የወረራ እቅድ በማኮላሸት ሂደት ውስጥ ሚና እንዲኖረው ነው ሲሉ ይጨምሩበታል። በቀደመው ዝግጅታችን አቶ ኢሳያስ አፈወርቂ የማይቆጣጠሩትን ድርጅት መርዳት እርዳታ አይቻልም፣ እርዳታ ሲሰጥ ከበስተጀርባው የፖለቲካ ዓላማህን የማስፈጸም እንደምታ መኖር አለበት በማለት ለህወሓት የሚደረግ ድጋፍ እንደማይኖር በ1970ዎቹ መናገራቸውን ሰነዶችን ዋቢ አድርገን መግለጻችን አይዘነጋም። ይህ የሻዕቢያ ፖሊሲ የተለወጠ ስለመሆኑ አይታወቅም። ይህ ፖሊሲው ሳይቀየር ሻዕቢያና ህወሓት አብረው የሚሰሩ ከሆነ ወይም ብልጽግናዎች ገና በማለዳው እንደሚያለቅሱት ሻዕቢያ ህወሓትን የሚያግዘው ከሆነ በቅድሚያ የሚቆጣጠረው መሆኑን ማረጋገጡ አይቀርም። እሱ አለቃ፣ ሌሎች ሁሉ ታዛዥ እንደሆኑ የሚፈልገው ሻዕቢያ ጌም ኦቨር ሲለው የነበረውን ህወሓትን እንዴት ባለመልኩ መልኩ አብሮት እንደሚሰራ የታወቀ ነገር የለም። ህወሓት አሁን ከሻዕቢያ ጋር የሚሰራው በምን መንገድ ወይም ሞዳሊቲ እንደሆነ ስለ ጉዳዩ በአብርሃም ተከስተ በኩል በተሰጠው ማብራሪያ ላይ የተባለ ነገር የለም። ምስ መንግስት ኢትዮጵያ ሰላም ተባዒል ሰላም በርነ ካሊ አካል ከሰላም በዘለለ ጦርነት ብለን የምናደርገው ነገር የለም። እንደዛ የሚሉት እንደዛ ስለሚያስቡ ነው። እኛ ግን ሰላም እያልን ያለነው ነው ስለሚጠቅመን ነው። ከኢትዮጵያ መንግስት ጋርም እኮ ሰላም ብለን እየሰራን ነው። ሻዕቢያን ወይም ኤርትራን ለመውጋት ነው እንዴ ከብልጽግና ጋር የተስማማ ነው? ጉዳዩን በጦርነት ሳይሆን በሰላም እንፍታው ብለን እኮ ነው እየሰራን ያለ ነው። ለምንድን ነው እንደዛ የሚያስቡት ካልከኝ ግን ስልጣናቸውን የሚያስጠብቁት እድሜያቸውንም የሚያራዝሙት በዚህ መልኩ ስለሆነ ነው። ሰላም ከዘፈነ ሌሎች ብዙ ጥያቄዎች ይነሳሉ፣ ስልጣናቸው አደጋ ላይ ይወድቃል። ስለዝሆነ ቀጥሎ የሚነሳው ጥያቄ ህወሓት ከሻዕቢያ ጋር መስራቱ ተገቢ ነው ወይ የሚለው ነው። ይህንን ጥያቄ ያነሳንላቸው ሰዎች የተለያዩ ምላሾችን ይናገራሉ። በአንድ በኩል ጦርነት እንጀራው የሆነው ብልጽግና በጠባቡ ህወሓትን በሰፊው ደግሞ ትግራይን እንደሚዋጋ ገልጿል። አሁንም ወታደራዊ ስምሪቱ ትግራይን በአጥር ውስጥ ያስቀመጠ ነው። በምዕራብ ተከዜዘብ የሚባል ብልጽግና ሰራሽ ሚሊሻና መከላከያ፣ በደቡብ ሪፐብሊካን ጋርድ፣ በደቡብ ምስራቅ የሰሜን ምስራቅ እዝ ተሰልፈዋል። ስለዚህ በድጋሚ 360 ዲግሪ ላለመከበብና ላለመጨፍጨፍ ህወሓት ከኤርትራ በኩል ወዳጅ ማፍራቱና የሆዱን በሆዱ አድርጎ ስምምነት መፈጸሙ የተገባ ነው የሚል አስተያየት ያላቸው ሰዎች አሉ። በሌላ በኩል ደግሞ ሻዕቢያ የውጭ ኃይል ነው። ይካኤል ደግሞ በብልጽግና ግብዣም ቢሆን የትግራይን ህዝብ ክፉኛ በድሏል። ከትግራይ ህዝብ ታሪካዊ ጠላት ጋር መተባበሩ በፍጹም ከጥቃት አይከላከልም። ሻዕቢያ ከጅብ የሚያስጥል የአህያ ባል ነው የሚሉ ድምፆች ይነሳሉ። ከነዚህ በተለየ ሁኔታ ደግሞ አሁን ብልጽግና ህወሓትን ሰርዥዋለሁ፣ አላውቀውም ብሏል። አመራሮቹን በሚዲያ ሲሆን እጅል የሚውል ነው። አገዛዙ ከአዲስ አበባ ጋር በጋራ ለመስራትና ለመተባበር የሚያስችል ምንም እድል እየሰጠ አይደለም። በመሆኑም ፓርቲው እንደ ድርጅት ለራሱ ህልውና ሲልና በሱ ሰበብ በድጋሚ የትግራይ ህዝብ የሚፈጸምበት ከበባና ወረራ እንዳይኖር ሲ ሲል አጋር ለመፈለግ ቢባዝን የሚጠበቅ ነው የሚሉ ሰዎች አሉ። ከሰላም ስምምነቱ በኋላ ህወሓት ከብልጽግና ጋር ለመስራት ቁርጠኛ መሆኑን የሻዕቢያን ሰራዊትም እንዲያስወጣ ጠቅላይ ሚኒስትሩን በተደጋጋሚ ሲጠይቅ እንደነበር በማስታወስ አብይ አህመድ ግን ሻዕቢያን ከትግራይ ብሎም ከኢትዮጵያ ሉዓላዊ ግዛት እንዲወጣ ከማድረግ ይልቅ ኤርትራ የያዘው የአልጀርስ ስምምነት የሰጠውን መሬት ነው እያሉ መናገራቸውን ይገልጻሉ። በመሆኑም የአዲስ አበባው አገዛዝ የትግራይን ህዝብ ደህንነትና የግዛት አንድነት ሊያስጠብቅ የሚችል ባለመሆኑ ህወሓት በራሱ መንገድ ተንቀሳቅሱ የሚመጣውን ጥቃትም ሆነ አሁን ሻዕቢያ በተቆጣጠራቸው የትግራይ ነዋሪዎች ላይ የሚያደርሰውን በደል ለማስቆም ወይም ለመቀነስ ቢሰራ ልክ ነው ይላሉ። በእርግጥ ጠቅላይ ሚኒስትሩ በአማርኛ ለኢትዮጵያውያን፣ ሬድዋን ሁሴን በእንግሊዝኛ ለአፍሪካ ህብረት ዲፕሎማቶች የተናገሩት ሻዕቢያ በድንበር ኮሚሽኑ የተወሰነለትን መሬት ይዟል ብለው ነው። ከኤርትራ መንግስት ጋር ተያይዞ ተያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል፣ ነው ጌታቸው ከኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል። ቦታዎቹ ሄዶ እንዲያይ ከኛ መከላከያና ትግራይ ካሉ ጓዶች በጋራ ሄዶ እንዲያዩ ከአልጀርስ ስምምነት ውጭ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። በአንዳነት በየፈርጁ ሲሆን እንዲህ ያለ ነው። ስለ አልጀርስ ስምምነት የሚናገሩት ጠቅላይ ሚኒስትሩ ፍርዱ ለኢትዮጵያ ስላስገኛቸው ግዛቶች አያነሱም። ዛላምበሳን ለሻቢ አስረክበው የወጡትም ባሳለፍነው ዓመት ነሐሴ ነው። በሰላም ስምምነቱ መሰረት ኤርትራን ማስወጣት የብልጽግናው መንግስት ግዴታ ነውና ይህንን ወያድርግ እያለ ህወሓት ሲማጸን ቢቆይም የተሰጠው መልስ ይኸው ነው። በሂደት ደግሞ የሰላም ስምምነቱ ተፈራራሚው ህወሓት ተሰረዘ ተባለ። ህወሓት ምርጫ ቦርድ የሚለውን ካልተቀበለ እዋጋ እዋጋለሁም ብለው ጠቅላይ ሚኒስትሩ ተናገሩ። ምርጫ ቦርድ ለፍትህ ሚኒስቴር በጻፈው ደብዳቤ ህወሓት ስለተሰረዘ ከየትኛውም አካል ጋር ግንኙነት ማድረግ አይችልም፣ ንብረቶቹና ገንዘቡ ተወርሰው ለሌላ አካል ይሰጡ፣ አመራሮቹም ይህንን ካደረጉና ከሌላ አካል ጋር ከተገናኙ ህገወጥ ናቸውና እርምጃ ይወሰድባቸው ብሏል። በሰላም ስምምነቱ መሰረት የኤርትራን ጦር አስወጣ እያለ ብልጽ ብልጽግናን ሲጠይቅ የነበረው ጦርነት እንደሚታወጅበት የተነገረው የሚያቀርበውን የሰርቲፊኬቴን መልሱ ጥያቄ ከመመለስ ይልቅ ህገ ወጥ ነህና ተሰርዝሃል የተባለው ግን ደግሞ መኖር አለብኝ ብሎ የሚያስበው ህወሓት ከብዙ መገፋት በኋላ ከማይወደውም ጋር ቢሆን እየጎመዘዘውም ከሻዕቢያ ጋር ለመስራት የሚያስገድደው ሁኔታ ሲፈጠር ተጠያቂው ማን ነው የሚለው ወሳኝ ጥያቄ ይሆናል። ለህወሓት አመራሮች ቅርበት ያላቸው ሰዎች እንደሚሉት እዚህ ደረጃ ላይ ነገሩ ከመድረሱ በፊት ጠቅላይ ሚኒስትሩ ሻዕቢያን ጋር ለመውጋት ለትግራይ ክልል ጥያቄ አቅርበው ውድቅ ተደርጎባቸዋል። ትግራይን በድጋሚ ጦርነት ውስጥ ማስገባት አንፈልግም፣ ከኤርትራ ጋር የምታደርጉትን ውጊያ በትግራይ ምድር እንድታካሂዱት አንፈቅድም፣ እኛም መሳተፍ አንሻም። ከሻዕቢያ ጋር የምትዋጉ ከሆነ ትግራይ ምድር ላይ እንዳይሆን የሚል ጥያቄ ለጠቅላይ ሚኒስትሩ ያቀረቡ የትግራይ አመራሮች ከዐቢይ አህመድ የተሰጣቸው ምላሽ ጦርነቱን እናንተ አታስቀሩትም አታስቆሙትም የሚል መሆኑ ተሰምቷል። ወሳኙ እኔ ነኝ በፈለግኩት ቦታ ጦርነት አካሄዳለሁ ነው ነገሩ። ከህውሀት ጋር ያለውን ልዩነትና ጸብ በትግራይ ህዝብ ላይ በማወራረድ የሚታወቀው ብልጽግና አሁን የአስመራና መቀለ ግንኙነት እየሰፋ መሄዱን ሲገነዘብ ከነዳጅ ጀምሮ ያሉትን ሸቀጦች ወደ ትግራይ እንዳይሄዱ ሊያደርግ ይችላል። ይህንን ምክንያታዊ ለማድረግም ከመሀል ኢትዮጵያ የሚሄደው ምርትና ሸቀጥ ወደ ኤርትራ በኮንትሮባንድ እየተሻገረ ነው የሚል ሰበብ ሊያመጣ ይችላል። ከዚህም ከፍ ያሉ ነገሮችን ሊያደርግ እንደሚችል የቂምና የበቀል እንዲሁም የጭካኔ ባህሪያቱን መነሻ አድርጎ መገመት ይቻላል። ከዚህ በኋላ የመጨረሻ ጥያቄዎች አሉ። ህወሓት ከሻቢያ ጋር የሚሰራው ምንድን ነው የሚለው ነው። ምናልባት በቀጣይ ብልጽግና ትግራይን ከወረረ አትንካኝ፣ አልነካህም ለማለት ነው ወይስ በድጋሚ ከበባ እንዳይፈጸም መውጫ በር ፍለጋ ነው ወይስ ብልጽግና ቀይ ባህር ገባለሁ ብሎ ወደ አሰብ አቅጣጫ ሲንቀሳቀስ ከሻዕቢያ ጋር ሆኖ ኤርትራ ሊከላከል ነው ወይስ ሌላ? ሁሌም አለቃ መሆንንና መቆጣጠርን ከሚወደው ሻዕቢያ ጋር ህወሓት የሚኖረው ግንኙነት የአለቃና ምንዝር ነው ወይስ የአቻነት? ለትግራይ ህዝብ አንድም በጎ ታሪክ የሌለው ሻዕቢያ የትግራይን ህዝብ የፖለቲካ አጠባ አካሄድበታለሁ ብሎ ያንኑ ያደረገው የአስመራው ስብስብ አሁን ፖሊሲውን ቀይሯል ወይ? ህወሓትስ ስለ ሻዕቢያ ያለው አመለካከትና ፖሊሲ፣ ስትራቴጂካዊ ወዳጅ አይደለም የሚለው አምባገነናዊ ቡርዣ ነው የሚለው ትግራይን ማድቀቅ ኢትዮጵያን መበተን የኤርትራ መንግሥት ፖሊሲ ነው የሚለው እምነቱ ተቀይሯሉ? እነዚህ ነጥቦች የሁለቱን ኃይሎች ግንኙነት የሚወስኑ ይሆናሉ። መልካሙን ሁሉ በመመኘት በዚሁ እሰናበታለን።